ሆሳሃና የሆሳና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትንና የሚከተሉት ሕዝቦች በተለይም ሕፃናት ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም በማለት ጌታችንን መቀበላቸውን የሚታወስበት በዓል ነው። ሆሳና ከስምንቱ የዐቢይ ጾም እሑዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው ሆሳና ከረቡ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን ባህል ቀን እንደሆነ ይታወቃል ይህ በዚሁ በዓለ ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳና በአርያም ሆሳና ለወልደ ዳዊት ዕለት ሆሳናው አርአየ ወዘተ በማለት ሆሳና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበት ሁኔታ እየተረከ ስለሚዘምር ይህ ሰንበት በጌትነት በክብር፣ በውዳሴ ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት አገር ኢየሩሳሌም በክብር ሲገባ ለተሰጠው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው። አስቀድሞም በነቢይ እግዚአብሔር ዘካርያስ እንደ ተነገረው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሁቱም ሆኖ በአህያም በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሰላምን ይናገራል። በማለት እንደሚመጣና የሰላምን ብስራት እንደሚያበስር ተናግሮ ነበር። ሲመጣም ሁሉም ፈጥነው ልብሳቸውን ወሰዱ በሰገነቱ መሰላል እርከን ላይ ከእግሩ በታች አነጠፉለት በማለት ሊደረግ የሚገባውን ይገልጻል። የሆሳዕና ባህል በቤተ ክርስቲያን ጌታ ወደ ቤተ መቅደስ ሲገባ ሕዝቡ ጸበረት ወይም ዘንባባ በመያዝ ብሩክ አይምጽን በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው በማለት ስለተቀበሉት፣ ይህን በማሰብ እና በማድረግ ቤተ ክርስቲያናችንን ዘንባባ ለሕዝቧ ለክርስቲያኑ ታድላለች። በቤተክርስቲያን በአራቱ ማዕዘናት ይህ በዓል የሚመለከቱ የቅዱስ ማቴዎስ፣ የቅዱስ ማርቆስ፣ የቅዱስ ሉቃስ እንዲሁም የቅዱስ ዮሐንስ ወንጌላት ይነበባሉ። ታዲያ እኛ ይህን አብይ በዓል የምናከብረው እንዴት ነው? በነቢያቱ ከላይ እንደተገለጠው፣ በወንጌላዊቱም እንደተፈጸመው እርሱ ወደ እኛ የሚመጣበት ጊዜ መቼ ነው? ሲመጣስ ምን ልናደርግ የእግዚአብሔር መምጫ ጊዜ ማሰብና መዘጋጀት ያለብን እንዴት ነው? ምክንያቱ በዓሉ ከምንም በላይ የሚጠቅመን ለእኛ ነውና። ስለዚህ ይህን በዓል ስናከብር ሰላምን፣ ፍቅርን፣ የእርሱ የክብር አመጣጥ እያሰብን ልንተገብረው ይገባል። ለጌታ የማያስፈልግ ፍጥረት የለም። ይልቁንም የክብር ዘውድ አድርጎ በመልኩ ያፈጠረው ሰው ያስፈልገዋል። ያለ እግዚአብሔር ፍቃድ የተፈጠረ ማንም የለም። እያንዳንዳችን በእግዚአብሔር ዓላማና ቅድ የተፈጠረ እንደመሆናችን መጠን እግዚአብሔር የሚከበርበትን ስራ ልንሰራ ይገባል። አህያ በሰው ሰውኛ ሲታይ የንቀትና የውርደት ሊመስል ይችላል። የአህያ ታሪክ በመጽሐፍ ቅዱስ ስንመለከት ግን በለአም በስጋዊ ገንዘብ መንፈሳዊ ዓይኑ ታውሮ እግዚአብሔር ያልረገማቸውን እስራኤላውያንን ሊራገም ሲሄድ እስራኤላውያንን እንዳይራገም ለመናገር ከእግዚአብሔር ዘንድ የተላከው መልአክ በሚሄድበት መንገድ ላይ ቁሞ ሳለ ከበለአም ይልቅ ያየችው የበለአም አህያ ነበረች። አህያይቱ መልአኩን አክብራ መንገዱን እንደለቀቀችለት ቅዱስ መጽሐፍ ይናገራል። በትንቢተ ኢሳይያስ ሰማይ ስሚ፣ ምድርም አድምጪ፣ በሬ የገዢውን፣ አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም እንደ ተባለው ጌታ በተወለደ ጊዜ ትንቢቱ ምሳሌውን የሚያውቁ እስራኤላውያን ባላወቁ፣ ባልተቀበሉ ሰዓት በዚያ በብርድ ወራት እናቱ የምታለብሰው ልብስ አጣ ቅጠል አልብሰው በነበረ ጊዜ ለጌታ ሙቀት የገበሩለት እረኞቻቸውን ተከትሎ የመጡ ከብቶች፣ ላሞች፣ አህዮች ናቸው። ወአስተማወቆ አድግ ወላህም እንዲህ ላባ ህርቅያስ በቅዳሴ ማርያም። በሆሳዕና ዕለት ከሌሎች እንስሳት ጌታን በክብር የተሸከመችው አህያ ናት። ጌታን የተሸከመችው አህያ ከዚህ በፊት ያላየችውና ያልተደረገላት ክብር ተደርጎላታል። አህያ ከዚህ በፊት ለእኛ እህል ትሸከማለች ስትሄድ ሂጂ እያልን በዱላ እንደበድባት ነበር ነውም። ነገር ግን በሆሳዕና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጠፉላት በንጣፍ ላይ ትሄዳለች። ስለዚህ ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስም እንደተጎዘጎዘላት እኛም ጌታ በጸጋውና በረድኤቱ እንዲያድርብን ልባችንን ከኃጢአትና ከተንኮል አጽድተን ፍቅርንና ትሕትና ልንጎዘጉዝ ይገባል። ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብር ጸጋ ታላቅ ነበር። በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአያይቱ ታሪክ እንደተለወጠ ሁሉ በክርስቶስ ማደሪያነታችን ያለፈው መጥፎ ታሪካችን ይለወጣል። እንግዲህ በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ህዝቡን ሁሉ በደስታ በዝማሬ እንደ ንጉሥ እንደ ተቀበሉት፣ እኛም ሐሴትን አድርገን ሆሳዕና በአርያም ለወልደ ዳዊት በማለት እናመሰግናለን። ወስብሐት ለእግዚአብሔር። አባትም ልጁን የዓለም መድኃኒት ሊሆን እንደ ላከው እንመሰክራለን።